ለቤት ሰሪዎች እንኳን ደስ ያላችሁ እንኳን ደስ ያለን። ሰሞኑን እንግዲህ የግንባታ እቃዎች ዋጋ በጣም ቅናሽ አሳይተዋል። እንግዲህ በቅርብ ቤታችሁን ማስተካከል ላሰባችሁ በጣም አሪፍ አጋጣሚ ነው። ይህን እድል ብትጠቀሙበት በጣም አሪፍ ነው። ምን ምን እቃዎች ቀንሰዋል፣ እያንዳንዱ የማሳወቃችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የድ ምልክቷን በመጫን ቤተሰቡ ነ ላይክ፣ ሼር ማድረጋችሁን አትርሱ። ቪዲዮን እስከ ፍጻሜው ተመልከቱት። አሰላሙ አሌይኩም ወረህመቱላህ በረካቱ ሰላም ደት ናችሁ። ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛለኝ። ውድ ተመልካቾች ለዛሬ ደግሞ የግንባታ እቃዎች ዋጋ ቀንሰዋል። እንግዲህ ምን ምን ቀንሰዋል? ስንት ብር እየተሸጠ ነው? እያንዳንዱ የምናይ ነው የሚሆነው። እንግዲህ እናንተም ቪዲዮው ላይክ በማድረግ ጀምሩት። እንደሚታወቀው እንግዲህ እንደዚህ አይነት የግንባታ እቃዎች ሲጨምሩ ጨምረዋል፣ ሲቀንሱ ቀንሰዋል እያልን እንግዲህ በተደጋጋሚ እኔ ቪዲዮ እየሰራሁላችሁ እናንተም የተከታተላችሁ ብዙ ደርሰናል። እንሆ አሁንም እንግዲህ በጣም አሪፍ የሆነ አጋጣሚ ነው። ብዙ እቃዎች በሚያስብል ደረጃ ቅናሽ አሳይተዋል ማለት ነው። እንግዲህ ከጅብሰም የምንጀምር ይሆናል ጅብሰም ናይል ጅብሰም አሁን ላይ 320 ብር ነው እየተሸጠ የሚገኘው። እንግዲህ የጅብሰም ዋጋ ባለበት ነው የቀነሱት። እንግዲህ እያንዳንዱ እየነገርኳችሁ ስንት ብር ለውጥ አሳይተዋል ከስከ ዛሬው የሚለውን እያየን እንሄዳለን ማለት ነው። እንዲሁም ላኪ የሚባል ጅብሰም አለ። እሱ ደግሞ ሁለት መቶ ዘጠና ነው ማለት ነው። ሌላው ሰጋቱራ ነው። ሰጋቱራ አሁን ላይ አራት መቶ ብር እየተሸጠ ይገኛል። አንድ ኩንታል ወይም አንድ ኪስ ማለት ነው። ሌላው ፕላስቲክ ነው። ፕላስቲክም እንግዲህ 480 ብር እየተሸጠ ይገኛል። በጣም ቀንሷል። ፕላስቲክም እንግዲህ 5525 ድረስ ነበር፣ አሁን ደግሞ እስከ 480 ድረስ እየተሸጠ ይገኛል ማለት ነው። ስለዚህ ፕላስቲክም አሁን ቅናሽ አሳይቷል። ማለት ነው። ሌላው ሞራሌ ነው። እንግዲህ ሞራሌ አሁንም አልቀነሰም ገና ነው። ባለ ስድስት እስር ማለት ነው አንድ ሺህ ሁለት መቶ ብር እየተሸጠ ይገኛል። እንዲሁም ደግሞ ባለ ዘጠኝ የሚባል አለ። ዘጠኝ ሞራሌ የሚዝ እስሩ አንዱ እስር ዘጠኝ የሚይዘው በአንደኛ ደረጃው 1700 ብር እየተሸጠ ይገኛል። እንግዲህ ሞራሌም እንደጨመረ ነው፣ አልቀነሰም ማለት ነው። ባለ 6 ስር 1200፣ ባለ ዘጠኙ 1700 ብር፣ ደረጃቸው ሁሉም ቆንጆ በሚባል ደረጃ ማለት ነው። እንግዲህ በጣም ቅናሽ ካሳዩት እቃዎች የመብራት ገመድ ነው። 1.5 የመብራት ገመድ ከ1700 ብር አሁን ላይ 1450 ብር ገብቷል። እጅግ በጣም ሰፊ የሆነ ልዩነት አሳይቷል ማለት ነው። ከአንድ ጥቅል 250 ብር ቀንሷል ማለት ነው። ስለዚህ አሁን ላይ ቤታችሁን ጅብሰም፣ እንዲሁም የበራ ዝርጋታዎች ምናምን ለምታካሂዱ እጅግ በጣም ጥሩ የሆነ አጋጣሚ ነው። እንግዲህ እስከ መቼ ይሆናል የሚቀንሰው የሚታወቅ ነገር የለም። እንግዲህ ዋጋዎች መልሰው የሚቀንሱም ከሆነ የማቀርብላቸው ይሆናል የሚጨምርም ከሆነ ደግሞ የማሳውቃችሁ ይሆናል ማለት ነው። አሁን ላይ ግን 1.5 የመብራት ገመድ 1450 ብር እየተሸጠ ይገኛል። ሌላው 2.5 የመብራት ገመድ 2.5 እንግዲህ 2800 ድረስ ተሽጧል። 2700 እስከዚህ ድረስ እንግዲህ ተሽቷል። አሁን ላይ 2300 ብር 450 እስከ 500 ብር የሚሆን ቅናሽ አሳይቷል ማለት ነው፣ የመብራት ገመድ። ስለዚህ አሁን ላይ አንድ ጥቅል 2.5ቱ 2300 ብር እየተሸጠ ይገኛል። ይሄም እጅግ በጣም ቅናሽ አሳይቷል። በጣም አሪፍ አጋጣሚ ነው። በተለይ አሁን ላይ እንግዲህ ቤት ለምታሰሩ የመብራት ዝርጋታዎች ላልተዘረጋ በጣም አሪፍ አጋጣሚ ነው። ይሄን ድል በተጠቀሙበት። ለምሳሌ ይበልና ቤት ገና የምታስመሩ ከሆነ መብራት ዝርጋታው አሁን መዘርጋት ይችላል። ስለዚህ ከመመረጉ በፊት የመብራት ዝርጋታውን ተዘረጉትና በእንጨቱ ላይ እንዳለ ማለት ነው። ከዛ ታስመርጋላችሁ። ያ ማለት ሊመረግ መረጋው ነገር ሊጀመር ከሆነ እንደ ዛሬ የመብራት ዝርጋታዎችን ማዘርጋት ትችላላችሁ። ይህን አጋጣሚ ብትጠቀሙበት፣ ይህም አሪፍ ነው ማለት ነው፣ በጣም ቅናሽ ስላሳየ። ሌላው አራት ነጥብ ነው እንግዲህ ሜትር ስልሳ ብር ነበር የሚሸጠው። እሱ ደግሞ በሜትር ደረጃ ሀምሳ ብር። እነዚህ እንግዲህ ለላውንደሪ፣ ለስቶፕ እንዲሁም የኤሌክትሪክ ምጣዶች ምና እነሱ የምጠቀሙ ከሆነ ክችን ላይ የሚቀበሩ የብራ ገመዶች ናቸው። እነዚህ በሜትር ደረጃም ሀምሳ ብር ነው አሁን ላይ እየተሸጠ የሚገኘው። ይህም ከሜትር አስር ብር ቅናሽ አሳይቷል። ወደ ጥቅል ብንቀይረው ከይህም ላይ በጣም ብዙ ቅናሽ ነው ያሳየው ማለት ነው። ሌላው እስካቶላ ነው። አራት ማዕዛኖቹ እስካቶላዎች ያው ያው ባለበት ነው 20 ብር እየተሸጠ ይገኛል። አንድ እስካቶላ ማለት ነው። እንዲሁም ማብሪያና ማጥፊያ ነው። ማብሪያና ማጥፊያ ከ250 ብር ወደ 200 ብር ዝቅ ብሎ አሁን ላይ 200 ብር እየተሸጠ ይገኛል። ከይህም 50 ብር ቀንሷል። ከአንድ የማብሪያ ማጥፊያ ላይ ሀምሳ ብርቅናሽ ማለት በቤታችን ውስጥ ለምሳሌ 11 አስራ አምስት ተጠቀሙ ብዙ ብርቅናሽ አለው ማለት ነው። ሶኬት ያው ተመሳሳይ ነው። እሱም ከሁለ ከሀምሳ ወደ ሁለት መቶ ብር ዝቅ ብሎ በሁለት መቶ ብር እየተሸጠ ይገኛል። ሌላው ማብሪያና ማጥፊያ ሆኖ በዳብል የሚባል አለ። እሱ ከሆነ ደግሞ ሶስት መቶ ብር ነው። አራት መቶ ብር ነበር እንግዲህ፣ መቶ ብር ቀንሶ ወደ ሶስት መቶ ብር ዝቅ ብሏል ማለት ነው። ሌላው ሶኬትና የዲሽ ገመድ የምትይዝ ሶኬት አለች። እሷም አሁን ላይ 300 ብር እየተሸጠ ይገኛል ማለት ነው። ይህም ቀንሷል። እነዚህ እንግዲህ የመብራ ገመዶች እና ማብሪያ ማጥፊያ ሶኬቶች፣ እነዚህ በጣም ሰፊ የሆነ ቅናሽ ነው ያሳዩት። ፕላስቲክም እንግዲህ ቀንሷል ማለት ነው። ሌላው ምንድን ነው? ወደ ኳርቲዝ ቀለሞች ስንሄድ ኮኮብ እና ሪሃመር የሚባል እንግዲህ የኳርቲዝ ቀለሞች አሉ። ኮኮብ አሁን ላይ የሚሸጠው 2200 ብር ነው። ይሄም ባለበት ነው። እንዲሁም ሪሃመር የሚባል ደግሞ ኳርቲዝ ቀለም እሱ 2100 ብር እየተሸጠ ይገኛል። እንግዲህ ሁለቱ የኳርቲዝ ቀለሞች ዋጋቸውም ባለበት ነው ማለት ነው። ይህንን ይመስላል። ሌላው ሲሚንቶ ነው። ሲሚንቶ አሁን ላይ ከ1350 እስከ 1400 ብር እየተሸጠ ይገኛል ማለት ነው። ሲሚንቶም እንግዲህ ባለፈው እስከ 1400 ብር ገብቷል ብዬ ቪዲዮ አድርጌላችሁ ነበር። ከዚያ በኋላ ያው የጨመረው የቀነሰው ነገር የለም ባለበት ነው። ከ1350 እስከ 1400 ብር እየተሸጠ ይገኛል ናሽናል ሲሚንቶ ማለት ነው። ሌላው ቆርቆሮ ነው። ቤት እንግዲህ ገና አሁን ጣራውን ለምትሰሩ ደግሞ በአንደኛ ደረጃ ቆርቆሮ 800 ብር እየተሸጠ ይገኛል። እሱም እንግዲህ ይህን ሁለት ቀን እንግዲህ ቀንሷል ማለት ነው። ስለዚህ 800 ብር ገብቷል። ሁለተኛ ደረጃው 750 ብር እየተሸጠ ይገኛል። እንዲሁ ደግሞ የአጥር ቆርቆሮ የአጥር ቆርቆሮ እንግዲህ ጨምሯል። አሁን ላይ 620 ብር ገብቷል። የአጥሯ ደግሞ ጨምራለች ከይሄኛው አንጻር ሲታይ ማለት ነው። ይሄኛው በእርግጥ ጨምሯል፣ ግን የአጥሩ ደግሞ የተጋነነ ከ450 ከ500 ብር ቀጥታ አሁን 620 ብር፣ ሶስተኛ ደረጃዋ ወይም ደግሞ ለአጥር የምንጠቀመው ማለት ነው 620 ብር እየተሸጠ ይገኛል። ሌላው የግድግዳ ሚስማር 960 ብር እየተሸጠ ይገኛል እንዲሁም የቆርቆሮ ሚስማር አንድ ሺህ ብር እየተሸጠ ይገኛል ይህም እንግዲህ የተወሰነ ቅናሽ አሳይቷል ለምሳሌ ከቆርቆሮ ሚስማር የ50 ብር ቅናሽ ከግድግዳ ሚስማር ደግሞ የአርባ ብር ቅናሽ አሳይቷል በዚህ ሁለት ሶስት ቀን ቀንሷል ማለት ነው ሌላው ከፈፍ ነው ከፈፍ እንግዲህ በባለሀያው የአውስትራሊያው ማለት ነው እሱ አንድ ሺህ ስምንት መቶ ብር እየተሸጠ ይገኛል ማለት ነው። ከፈፍም ባለበት ነው እንግዲህ የጨመረው የቀነሰው ነገር የለም። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የግንባታ እቃዎች ዋጋ በዛሬው ዕለት የሚሸጥበት አሁን የጠቀስኩላችሁን ይመስላል። እንደምትወዱት አልጠራጠርም። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮ ላይክ፣ ሼር አድርጉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላና አስተማሪ ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወረህመቱላህ ወበረካቱ።